ችቦ በሚለው የአለማየሁ ዋሴ እሸቴ መጽሐፍ ደግሞ እንጨዋወት። የሞራል መምህርቴ ይለናል። በአንድ ወቅት በፈረንጆቹ የክረምት መግቢያ ላይ ወደ ማዕከላዊው የአሜሪካ ግዛት ሉዚያና መጓዝ ነበረብኝ። ከአዲስ አበባ በኢትዮጵያ አየር መንገድ አውሮፕላን ተነስቼ ዋሽንግተን ዳላስ ኢንተርናሽናል ኤርፖርት አረፍኩና በማግስቱ ወደ ሉዚያና ለመጓዝ እንዲያመቸኝ ኤርፖርት አቅራቢያ ባንድ ሆቴል አረፍኩ። ከኤርፖርት ተነስቼ ብርዱና ቆፈኑ እያጨማደደኝ ሆቴሉ ገብቼ ክፍል ከያዝኩ በኋላ ገላዬን ተጣጥቤ ጋደም እንዳልኩ እንቅልፍ ወሰደኝ። ከእንቅልፌ ስነቃ ምሽቷል። በበቂ መጠን ስላረፍኩና ቆፈኑ ነው መሰለኝ በጣም ራበኝ። ወቅቱ በኦርቶዶክስ ቤተ ክርስቲያን ሥርዓት መሠረት የገና ወይም የነቢያ ጾም ስለነበር በውጭው ዓለም በቀላሉ የጾም ምግብ ማግኘት አስቸጋሪ ስለሚሆን እየተሳቀቅኩ ከሕንጻው የመጀመሪያ ወለል ላይ ወደሚገኘው ምድር ቤት አመራሁ። ምግብ ቤቱ ጨለም ያለ ውብ ድባብ ያለው ሲሆን ባሻገር ደግሞ በቄንጠኛ መብራቶችና ያማረ ቡና ቤት ወይም ባር አለው። ምግብ ቤት ውስጥ ብዙ ሰው አልነበረም። ቡና ቤት ውስጥ ግን ባንኮኔ አካባቢ በርከት ያለ ሰው በትላልቅ ብርጭቆዎች ቢራ ሲጠጡ ይታያል። ጨዋታው፣ ሁካታው ሌላ ነው። የመብራቱ ድምቀትና የሰዎቹ ሁካታ ቆፈኑንና ቅዝቃዜውን ያስረሳል። ከቡና ቤቱ ትይዩ ጥግ ላይ ሁለት ወንበሮች ካሉት ጠረጴዛ ጎን ግድግዳውን ተደግፌ ቁጭ አልኩ። አንዲት አስተናጋጅ መጥታ በትሕትና ምን ልታዘዝ ስትለኝ ራት እንደምፈልግ ነገርኳት። ሮጣ ሄዳ የምግብ ዝርዝር የያዘ መጽሐፍ መሳይ ነገር አምጥታ ሰጠችኝ። የኢስያ ዝርያ ያላት ፊቷ በፈገግታ የተሞላ ወጣት ነች። እንግሊዝኛዋ፣ ቅላጼ ቋንቋው ያፍ መፍቻዋ እንዳልሆነ ያሳብቃል። ነገር ግን ጥርት ያለና የተቃና ነው። ዝርዝሩን አገላብጭ ሳይ ስጋ ወይም ቅቤ ወይም አይብ ወይም እንቁላል ያልነካው ነገር ማግኘት አልቻልኩም። ገጹን ከፊት ወደ ኋላ እያገላበጥኩ ቆየሁና ቀና ብዬ ሳያት በንቃት ስትጠባበቀኝ ቆይታ በንቃት ስትጠባበቀኝ ቆይታ ኑሮ በፍጥነት ከነፈገግቶ አከቻለች። ምን መረጥክ? የምፈልገውን ምግብ ማግኘት አልቻልኩም። ኦ በጣም አዝናለሁ። ምግባችንን አልወደድከው? አይ አለመውደድ ሳይሆን ጾም ላይ ነኝና ነኝና ስጋ ምናምን አልበላ። ኦ ቬጅትሪያን ነህ ማለት ነው። እንደዚያ ነው፣ ነገር ግን በተጨማሪ እንቁላል ወይም የወተት ተዋጽኦ በጥቅሉ የእንስሳት ተዋጽኦ አልጠቀምም። ኦ ገባኝ አለችና የምከተለውን ሃይማኖትና ስለ ጾምም ጠይቃኝ፣ ትንሽ ማብራሪያ ቢጤ ሰጥቼ በትኩረት ስታዳምጠ ቆየችና እሸፉ ጋር ልሂድና ልመካከር፣ የምችለውን ሁሉ አደርጋለሁ፣ እርግጠኛ ነኝ ራት እናቀርብልሃለን ብላ በተለመደው የአሜሪካ ደንበኛን የማስተናገድ ቅን መንፈስ ስታበረታታኝ እኔም አመሰግናለሁ አልኩ። ወዲያው ብርብር እያለች ወደ ምግብ ማብሰያ ክፍል ከፍታ ገባች። ትንሽ ቆይታ ተመልሳ መጣች። ሩዝ በአትክልት በጥሩ ሁኔታ ሊዘጋጅልህ ይችላል፣ ይመችህ ይሆን? ግሩም ምርጫ፣ አመሰግናለሁ። ተመልሳ ጓዳ ገብታ ትዕዛዙን አስተላልፋ ሌሎች ደንበኞች ገብተው ስለነበር እነርሱን ማስተናገድ ላይ አተኮረች። እኔም ቡና ቤት ያለውን የጓደኛሞች የሞቀ ጨዋታ፣ የብርጭቆ አያያዛቸውና አጠጣታቸው ትኩረቴን ስቦት እነርሱን እያየሁ ረሃቤን ለመርሳት እየታገልኩ ቆየሁ። ከአንድ ሀያ ደቂቃ በኋላ ሩዝ በአትክልት ከድንች ጥብስ ጋር ይዛ መጣች። ሄር ኢዝ ዮር ስፔሻል ፋስቲንግ ዲነር ኢንጆይ አለችና ቀረበችልኝ። ትህትናዋና ፈገግታዋ መቼም ግሩም ነው። በጣም አመሰግናለሁ አልኩና፣ የማዕድ ጸሎት አድርጌ መብላት ልጀምር ስል ለካ ከፊቴ እንደ ቆመች ኖሮ እሺ የሚጠጣ ስ ምላምጣልህ አለችኝ። ከቡና ቤቱ ሳየው የቆየሁት ትዕይንት ሳላስበው የቢራ አምሮቴን ቀስቅሶት ኖሮ እባክሽ ቢራ አልኩኝ። በድጋሚ እንደገና ያንን ቢራ አልኳት፣ የጀርመን ቢራን እያመላከትኩ። ዋት? ቅድም ጾመኛ ነኝ ብለህ ምግብ ለመምረጥ ስንቸገር ቆይተን አሁን እንደገና አልኮል ያለበት ቢራ ታዛለህ? ምን አይነት ጾም ነው? ኖ ወይ አለች። ጠላታችሁ ክዊ ይበልክዎ አልኩ። መላ ሐዋሴ በአፍረት ተሸማቀቀ። እውነት ነው እኮ እንደ ፍጹም አማኝ ከምግብ ተጠንቅቄ ሳበቃ አልኮል ነክ መጠጥ ቢራ ማዘዜ ሊገባት አልቻለም። በፍጹም ቅንነትና ክብር ሃይማኖቴን ለማክበር ብላ ከተዘረዘሩት ምግብ ውጭ የለም ማለት ስትችል ጓዳ ገብታ ሸፍ አሳምና በልዩ ሁኔታ ምግብ ስታሰራ ቆይታ አሁን እኔ እንደገና በስጋ ድካምና አምሮት ተሸንፌ ቢራ ብላት መገረሟን መሸፈን ባትችል አይገርምም። በምድረ አሜሪካ ለነፍሱ ያደረ አንድ ሰው አገኘሁ ብላ ተደስታ ለመርዳት ስትጥር ቆይታ ስትመለስ እኔ በሥጋ ገበያ ራሴን ሽጬ ብታገኘኝና ብትበሳጭብኝ አልፈርድባትም። በእኛ ሃይማኖት እኮ በጾም ወቅት አልኮል ይፈቀዳል ብዬ የተጃጃለ ምክንያት ለመደርደር ወኔ ያነሰኝ። እውነትሽን ነው፣ ተገቢ አደለም፣ ልክ አደለሁም። ምን ይሻላል? አልኳት። ተገቢውን መጠጥን እመርጥልሃለሁ ዛት ውድቢ ቤተር አልኳት። አሁን የሞራል የበላይነቷን ተጎናጽፋለች። የምንናገረውና የምንኖረው መሆን የምንፈልገውና የሆነው ሲለያይ፣ በተለይ አንሶ ሲገኝ ያሳፍራል። እኔ ያልገባኝ አማኝ፣ መርህ የሌለኝ ስጋዊና ደካማ ሰው ሆኜ ተገኘሁ። ተመልሳ መጣች። ዲስ ኢዝ ዮር አፕሮፕራይት ድሪንክ ተገቢው መጠጥህ ይሄ ነው አለችና ቶኒክ ከፍታ ሰጠችኝ። መራራ ነገር ከፈለግክ ይሄውልህ እንደማለት ነው። አደብ ገዝቼ ራቴን በስፕራይት ቶኒክ እያወራረድኩ በላሁኝ። እራቴን በልቼ ያቀረበችልኝን ቶኒክ ጠጥቼ ሂሳቤን ከፍዬ ከወገቤ ጎንበስ ብዬ ዳጎስ ያለ ዳረጎት ወይም ቲፕ ጋር ተሰናብቻት ወደ ክፍሌ ሳመራ ከተላለችና ቴክ ኬር ቴክ ኬር ዮርሰልፍ ዶንት ስላይድ ዳውን ፍሮም ዮር ፕሪንስፕልስ አለች። ራስን ጠብቅ ከያዝከው መርህ አትንሸራተት ማለቷ ነው። ዘር፣ ቋንቋ፣ ባህል፣ ሃይማኖት ቢለያየንም በዓለም ላይ ያለ ሁሉ የአንድ አዳምና ሔዋን ልጅ ነው። ትክክልና ስህተት ለሁሉም ተመሳሳይ ነው። በሞራልና በእምነት ጎዳና ላይ ከሚያሳስቱን ይልቅ የሚያርሙን ይበልጣሉ። ከሚያሰናክሉን የሚያበረቱን ይልቃሉ። ይሁን እንጂ የአሳሳቾችንና የአሰናካዮችን ተግባር ማጉላት ይቀናናል። የሚያሸንፈን ውስጣዊ ድክመታችን እንጂ የውጭ ተጽዕኖ ብዙም አይደለም። የውጭ ተጽዕኖ የምናጐላው ድክመታችንን ለመሸፍን የሚያግዘን ስለሚመስለን ይሆናል። በአገራችን ጎረቤት ማኅበረሰብ፣ እድሩ፣ አድባሩ ስድ እንዳንሆን ሲቆጣጠረንና ሲያርመን ኖረናል። ቆይ ለአባት ቆይ ለእናት ሳል ልናገር ይላል ጎረቤት፣ እንዲያም ሲል ይቆነጥጣል። መጽሐፍ ሰማያት የእግዚአብሔርን ክብር ይናገራሉ፣ ምድርም እለት እለት ቸርነቱን ትዘክራለች እንዲል በእውነትና በቅንነት ብናይ በዙሪያችን ከሚጠሉን ይልቅ የሚወዱን፣ ከሚጥሉን ይልቅ የሚያነሱን ይበልጣሉ። የትም ብንሄድ የፈጣሪ ልጆች፣ የሞራል ሰዎች አሉ። ሰውነኝና በዓለማት ማዕዘን ሁሉ ያለው የሰው ልጅ ወገኔ ደጋፊ ነው።